ነገር የለም። አሁን ሌላ ነገር ሳይከተልሽ ቀጥ ብለሽ ውጭ። ቤዛ እባክሽ አንዴ ብቻ አዳምጪኝ። አሰማያትም እንዴ? ቤቱን ለቀሽ ውጭ ልኝ ያልችሽ ነው። የእህቴ ህይወት አደጋ ላይ ነው እያልኩ እኮ ነው። ለእኛ ደግሞ ከአንቺና ከዛ ከማይረባ ዶክተር በላይ አደጋ ሰው የሆነብን የለ። ሮቤል አሁንም ድረስ አንቺን ለመግደል ሳሚን እዚህ ልቆታል

ቆይ አልገባኝም። ሳሚን ሊገል እንደነበር ማን የነገረሽ? እራሱ ሳሚን የነገረኝ። እንደው ምንም እንዳልናገርበት ብሎ በአካውንት የመቶ ሺህ ብር አስገብቶልኛል። ለማንኛውም አካውንት ቼክ አድርገው፣ ብር መልሽ ይላል። ቹሻ፣ ዛሬ ግን እገልሻለሁ። ሰምኛልሽ። ከዚህ በኋላ የአንቺን ነገር ሰምቶ ማንም ይረበች ሰው የለም። እሺ ቆይ፣ ለምንድን ነው ለደቂቃ እንኳን ሰላም አስጭን? ተይን፣ በቃ በቃ። እኔን አላመናችሁኝም አይደል? ለምን ኪሱን አትፈትሹትም? ሮቤል የሰጠውን መርዝ ይዞ እኮ ነው የሚዞረው። ዴ አሁንስ ይበቃሻል። ቲጂ አዎ ይበቃኛል። ቢያንስ ከን የሚጠበቀውን ነገር አድርጌያለሁ። ግን እባክሽ ይህን ሰው እንዳታምዩ። ሱራፌል አውቃለሁ፣ ከኛ ተሽለ እንደተገኘ ግን እባክህ፣ ጓደኛዬን አደራ። ሳሚ እባክህ፣ ሱራፌል እባክህ። ቆይ ለምን ነበር ሰሞኑን እንደዛ ስትደናገጤ የነበረው? ማሪ፣ መቼም እችን እብድ ሰምትሽ ሳሚን እየጠረጠርሹ ባልሆነ? ጥያቄ ብቻ ብቻ ነው የጠየቅኩት። ሱራፌል፣ በተለይ ከትላንት ጀምሮ እንዴት ሲሆን እንደነበር አንተም አይተኸዋል አይደል? ልክ ኪችን ስገባ የአንተ መጠጥ ይዞ ነበር። ከዛኔ ሲያይኝ አስቀይሶ መጠጣት ጀመረ። በቃሽ፣ አርኩሽ ቤዛ። ሳሚ፣ ይሄንን ነገር አውቀህ እንደማታደርገው በደንብ እርግጠኛ ነኝ። ንገረኝ፣ እስኪ የአርኩስ ምን ይዞ ነው ያስፈራራ ምን እንዳሳዘነኝ ታውቂያለሽ ቤዛ? አንቺ እኔን መጠርጠርሽ እንዴት ነው! እኔ አንቺ ልገልሽ የምችለው የምገልሽ ከሆነ ለምን አዳንኩሽ? ይህን ሁሉ ጊዜ ከጠላቶችሽ እንዴት ነው ስጠብቅሽ ኖርኩት? ሳሚ፣ ቴዊድ ሲረጋጋ እናወራለን፣ እሺ? እኔ አሁን ደግሞ ትንሽ ሰላም ሆነ ስንል እቺ ሴጣን ከየት መጣችብን ደሞ ከዚህ በኋላ የሞተች ስታይ ዝም አልልም። እሺ መጀመሪያውኑም ቢሆን አንቺ ማመን እንዳልነበረብኝ በደንብ ነው የማውቀው። አንቺ እኔን ምርኩስ አድርገሽ ከነቤዛ ጋር መታረቅ ፈለግሽ ነበር። አሁንም ቢሆን ቤዛ በእኔ ቂም አትይዘው። ተማኛለህ። እዛ ቤት ተመልሽ ይገባለሁ። ከጓደኛ ጋርም እንደ ድሮ እሆናለሁ። የራስ ጉዳይ ነው፣ ምን አገባኝ እኔ። አንድ ነገር ንገሪሽ፣ እነ ቤዛ ሉሲ እንደታገተች አያቁ? በፍጹም አልነገርኳቸው። እሱን ሮቤል አስጠንቅቆኛ ስላልክ አልተናገርኩብም፣ ግን ምክንያትን በሙሉ ማወቅ እፈልጋለሁ። እኔ እንዳላደረግኩት ነው ለቤዛ የተናገርኩት። እና ቆይ እኔን ውሸታም እያስባልከኝ ነው? መቶ ሺህ ብር ሰጥቶኝ ዋሽልኝ ብሎኛል ብለሽ ለነቤዛ ለምድር የተናገርሽው ያው ቲጂ አደለው? ነገሮችን እኮ በቀጥታ መናገር አልፈልግም። የእኔ ጭንቀት ምን እንደሆነ ታውቂያለሽ። ያ የተረገመ ዶክተር ስለዚህ ጉዳይ እንዳይሰማና እንዳያውቅ ነው። ምክንያቱም ካወቀ ሉሲን ይጎዳብኛል። ግን እኮ የአንተ ችግር የእኔ ሊሆን አይችልም። አንቺ የተረገምሽ አትፈታተኝኝ። ዛሬ ግን በጄ እጠፊያለሽ። የማትለቀኝ ከሆነ ለሮቤል ሁሉንም ነገር እነግረዋለሁ። ወይኔ ሳሚ፣ መጀመሪያ ጥፋቴም እንደው ታውቂያለሽ፣ ይህን ነገር ለአንቺ ማወያየቴ ነው። ያ የተረገመ ሰው እስከ ነገ ድረስ ብቻ ነው ጊዜ የሰጠኝ ይሄን ነገር እንዳስተካክል። ምንድነው ማድረግ የምችለው ባክሽ? ቲጂ እርጅኝ፣ አግዥኝ ባክሽ። ይቅርታ ግን ጓደኛዬን በፍጹም በገንዘብ ልለውጣት አልችልም። ወይኔ ሳሚ፣ እኔ እኮ እያልኩሽ ያለሁት ቲጂ፣ ያ ሮቤል ሉሲ ያስቀመጠበትን ቦታ ጠቁሚኝ። የት ሊያረጋት ትችላል እኮን እያልኩሽ ያለሁት። እንግዲያውስ ለእሱ ከሆነ ገንዘብ ያስፈልገኛል። የሰጠውሽስ ገንዘብ እውነት ወደ አካውንቴ መልስሽ አስገብተሸዋል? አላመንከኘም እስካሁን? ስልክን አላየሁም መሰለኝ። እሺ መልሼ አሁኑኑ ገንዘቡን ትራንስፈር አድርግልሻለሁ። በአሁኑ ግን ሙሉ ክፍያ እንዲሰጠኝ ነው የምፈልገው። አንቺ ሴት ግን ከዚህ በላይ ባታናድጅኝ ጥሩ ነው። በነገራችን ላይ ፍቅረኛ የት እንዳለች ደርሼ በታለው። ምንድን ነው እያልሻለች? ቲጂ እኮ ነኝ፣ አይደለም እችይ። ሌላም ነገር መስራት አያቅተኝም። የምርሽን ነው ቲጂ? መቼ እያወሸሽኝ አይደለም አይደል? ስታስበው፣ በነፍሴ ቆርጬ መዋሽ ይመስላል በአሁኑ ከዋሻው እንደማትለቀኝ ያውቃለሁ። እሺ የትን ያስቀመጣት የትን ያስቀመጣት ሽ ንገሪኝ። ዛሬ ማታ እዛ ወስዳለሁ። በላሁን የሰጠውን ገንዘብ መልሰ ትራንስፈር አድርግልኝ። ቲጂ ለማንኛውም ከነ ቤዛ ትንሽ ገለል ልብትል መልካም ነው። ቤዛ ትንሽ የተጠራጠረች ይመስላል። እኔ እንዳላረኩት ነግሬያታለሁ አልኩሽ እኮ። እንግዲያ ውስጥ እኔም ልተባበረ አልችልም። አረ በፈጠረሽ አንድ ሴት፣ አረ በፈጠረሽ በቃ እሺ። ለነገሩ ምንም ባደርግላት መቼ ታምነኛለች? ለማንኛውም አሁን ቀብዱን አስገባው። ስለዚህ ዋናው ቅድሽ ስለከሸፈ ገንዘቡ እንዳያመልጥሽ ብለሽ ወደዚህ የተከረበትሽ ነው አይደለ? እድር ላይ ልሞክር ብዬ ነበር አልተሳካም። ለማንኛውም አሁኑኑ ትራንስፈር አድርገልኝ። ቀሪውን ደግሞ ሉሲን ስታገኝ ትከፍላለሁ። ድጋሚ ግን እንዴት ላምንሽ እችላለሁ? ሲመስለኝ ሌላ ምርጫ አለ መሰለኝ። እሺ፣ እሺ። አሁን መቶ ሺህ ብሩን አካውንትሽ አስገባልሻለሁ። ሁለት አድርገው። ምን እያልሽ ነው? ስምምነታችን እኮ ስምምነታችንን እርሳው። አሁን እጮኛህን ማግኘት ትፈልጋለህ ወይስ አትፈልግም? እሱ ማ በጣም ነው የምፈልገው። እንግዲህ በህይወት ለመጀመሪያ ጊዜ ቲጂ ናት። እንዴት ነው ግን አንቺ ሮቤ፣ ሉሲ ሊያስቀምጥበት የሚችለውን ቦታ ልትደርሽበት የቻልሽው? እሱ ሚስጥር ነው። ትንሽ ለመጠቆም ያህል ግን የእሱ ቀኝ እጅ የሆነ ሰው እኔም እጅ ላይ ነው። ግን እውነቴ ነው፣ እውነቴን ነው እምልሽ። ቲጂ በአሁኑ ልታታልኝ፣ ልታጭበረብሪኝ ከሞከርሽ ግን ትገለኛለህ። አልኩህ እኮ የት እሄዳለሁ? እዚህ አይደለ እንዲህ ያለሁት። ይልቅ አታስለፍልፈኝ፣ ገንዘቡን አሁኑ ኖ ትራንስፈር አድርግ። ያው ትራንስፈር አደርግልሻለሁ፣ ግን አሁን አንድ ስምምነት አለን። ምንድን ነው ደግሞ? ሉሲን እስክታገኛት ድረስ እነ ቤዛ ቤት መሄድም ሆነ ስለ እኔ ለቤዛ መጥፎ ነገር መናገር አትችልም። ለምን? ቤዛ እኮ አሁኑም ድረስ ልገላት እንዳሰብኩ ነው የምታውቀው። አይገርምም? አሁን ነው ትዝ ያለኝ። ቤዛን እኔን በጣም አምናኛለች ማለት ነው። ይልቁኑ እሱ ራፊል ነበር የተጠራጠረኝ። እና ቆይ ቆይ ቆይ ቆይቆይ ለምንድን ነው አንቺ ግን አስር ጊዜ እዛ ቤት እገባለሁ እያልሽ እየዛትች ያለ? ምክንያቱም አሁን ቲጂ የተጸጸተች ሰው ናት። ከባለፈው ስተቷ ተምራ እራሷን በአዲስ መልክ እየሰራች ያለች ሴት ናት። ቢያንስ የእህቴን ሙሉ ይቅርታ ማግኘት አለብኝ። እና የቤዛን ይቅርታ ለማግኘት እኔን መጠቀም ነበረብሽ? ተጠቅምብ ይቅርታዋን ባገኝ ችግር አለሁ ለማንኛውም እሷን መጠቀሚያ እንድታደርጋት አልፈልግም በቃ ደውል ወዴት ነው እንዴ የሁሉ ገንዘብ ከሰጠውሽ በኋላ ዝም ብለሽ እንድትጅ የሚፈቅድልሽ ይመስሻል ነገሮች እስኪ ስተካከሉ እስከ ማታ ድረስ አብረን እንቆያለን። እንደውም እሱ ሳይሻል አይቀርም? ታዲያ ለምን ምሳ ከመብላት አንጀምረው የት ይሻላል ሉሲ ያለችበት ይሻላል ምን እዚህ ቤት ስትመጣ ሁሉም ነገር ምስቅልቅሉ ይወጣል። ምንም ነገር ሳላጣራ ሳሚን ማስቀየም አልነበረብኝ። ሱሪ እባክህ እስቲ መልሰህ ደውልለት። ስልክ እያነሳልኝ አይደለም። አንቺ አትጨናነቂ፣ እራሱ ሲረጋጋ ይመጣል። ቆይ ግን ለምን እንደዛ አለች? ማሰብ እንደማትችል አውቃለሁ። እሺ በቃ አሁን ሁሉንም ነገር ትተን ለነገ በዓላችን ትዘጋጅ። ቆይ በዚህ ሁኔታ እንዴት ነው የምንዘጋጀው? ለምንድን ነው ግን አንተ ይሄን ነገር ምንም ያልመሰለ? ምክንያቱም እስከ ዛሬ እየሰለቸኝም ቢሆን ያለፍኩት ነገር ስለሆነ እኔና አንቺ ተረጋግተን ፍቅራችንን ስናጣጥም ይኸው ድንገት የሆነ ነገር ይከሰታል። ይሄ ደግሞ እኔ ከመጠን በላይ ስርጭ ትንያለኝ ቤዛ። ለነገሩ ልክ ነህ። ያቺ ቲጂ ምንም የምትታመን ሰው አይደለችም። እሺ አሁን አንቺ ተረጋጋሽ ብዙም ባይሆን እሺ በያውን፣ ተነሽና ለነገ የሚሆን አንዳንድ ነገሮች እንግዛ። ቆይ ሳሚ፣ ግን አሁንም ቂም የያዘብኝ ይመስላል። ሳሚ ነው አንቺ ቂም የሚይዘው። ይዘው ማሪ፣ ለጊዜው ተበሳጭቶ ነው የሚሆነው። በቃ ይህን አንቨርሰሪያችንማ እሱና ሉሲ ባሉበት ድምቅ አድርገን ነው የምናከብረው። መሀላችን ንፋስ ባይገባ ደስ ይለኛል። እኛ ካልፈቀድንለት አይገባም። በአሁኑ ግን ከልቤ ነው። ከዚህ በኋላ በፍጹም ወደኋላ መመለስ አልፈልግም። ከተጠበቀሽ በኋላ ማዘን ብለሽ አትጪም። ነገሮቹ እስኪስታከሉ ድረስ እስከ ማታ ድረስ አብረን እንቆያለን። እንደሱ ሳይሻል አይቀርም። ለምን ምሳ ከመብላት አንጀምርም? የት እንብላ? ሙሴ ያለችበት እንብላ። ምንድነው እያወራሽ ያለሽው? እ ጉባሽ ነው ያደረሽው። እንዴት ነው አሳልፈሽ ሰጠሽ? ሕጌን ጥሰሃል። ለዚህ ደግሞ ትልቅ ዋጋ ትከፍላለህ እ ስለ ምን ግን ወጋ ያወራህለው? የት ነው ያረካት? ሉሲን ሉሲን የት ነው ያረካት? ንገረኝ። ቆይ ግን ካልጠፋ ሰው እንዴት ቲጂ ናምነህ ሚስጥሬን ጠቅላላ ዘግዝከት ትነግራታለህ? ይሄ ነገር ግን ትልቅ ዋጋ እንደሚያስከፍልህ ታውቃለህ። እባክህን ሮቤል ሉሲን ማየት ፈልጋለ። ሉሲን አሳየኝ። የት ነው ያረካት? ሉሲን ገድያታለሁ። ምን በፍጹም አታደርገውም ሮቤል ሮቤል ባክን ባክን ሉሲን አሳየኝ ባክን አይዞ ምንም አላረግኳትም የተውኳት ለአንተ ስል ሳይሆን ለራሴ ስል ነው ለራሴ ስል ቲጂ ባክሽ ሂጂና ሉሲን ይዘሻት ነ መጀመሪያውንም እኮ ቤዛ መግደል እንደማልችል ነገር ነበር እኔ መጀመሪያ አንተ ማድረግ እንደማትችል መገመት ነበረብኝ ገና እንደነገር ነው። ቲጂ መጣ። ሁሉም ነገር ለእኔ ነገረች። የሚጠቅመኝ ነገር ልትነግሪኝ ካልሆነ ጊዜን ባታባከኝ። ቢመልካም ነው። አታስብ። ለሁለታችንም የሚጠቅም ነገር ነው። አቺ እኛ እያሽ ማውራት ጀመርሽ እንዴ? እንዴ፣ ሱራፊል እንጂ እኔ እኮ አልከዳሁህም። ስለሱ ማን ጠየቀሽ? በቃ በምንም ታምር ሱራፊልን መጉዳት አትፈልግም አይደል? ይህን የማይረባ ነገር ለመናገር ነው እዚህ ድረስ የቀጠርሽኝ? ቤዛን በሳሚ በኩል ታስገድላት እንደሆነ ደርሼበት ምን እቅድን መክሸፉን እየነገርኩ ነው። በፍጹም አይሆንም። ሳሚ ቤዛን ሊጎዳት እንደማይችል መረዳት ነበረብህ። አንቺ ቆይን በምን አወቅሽ? ሳሚ ራሱን የነገረኝ። ምን አያደርገውም እና ይህንን በምን አውቄ ልነግርህ እችላለሁ። ሉሲን እንዳስመልጥላት ስለፈለገ ነበር ይህንን ነገር በሚስጥር የነገረኝ። ልክ የሳሮንን ልጅ እንዳስመልጥሻት ማለት ነው። አሁን ስለዚህ ነገር ማውራት ተገቢ ነው። አንቺ ሮቤልን አብጠርጥራሽ ስለምታቂ ፍቅረኛ እንዴት ሊደብቅ እንደሚችል ታውቂያለሽ፣ ለዚህ ደግሞ ገንዘብ ከፍልሻለሁ ሲለኝ ተስማማሁ። ወይኔ ሮቤል! ይሄ የማይረባ ድጋሚ እቅዴን ሊያከሽፎ ነው ማለት ነው። ነገርኩህ እኮ መጀመሪያውኑ እቅድ ፉርሽ ነበር። ምናልባት ሳሚን አገተ ሉሲን ብትልካስ ኖሮ ስራውን ትሰራለህ ነበር። ቋንች ለምንድን ነው ይህን እየነገርሽኛለሽ? ሁ ገንዘብ ፈልገሽ ነው? እኔም እንዳንተ በቃል ፈልጌ ነው። ምን ምን ነው ቤዛና ሱራፊ ሊያስቀይሙ አንተን ብቻ ይመስላል። በዛ ሱራፌል በሚባል ከረፈፍ ምክንያት ራሱ እኮ ጎዳና እስከ መውደቅ ደርሼ ነበር እሷን ብትሆን አስር ጊዜ እንደ ቆሻሻ ከቤቱ አባራኛለች አሁን ላይ ግን ሁለቱም ዋጋቸውን ማግኘት አለባቸው እና ይህን ያህል ጊዜ ቆይተሽ የመጣችው ለበቀል ነው ማለት ነው ከዚህ በኋላ እኔም እንዳንተ ነኝ የቤዛ ህይወት እንጂ ሀብቷ አያቋቋኝም ይልቅ ይህንን ነገር አብረን እንጨርሰው መጀመሪያውንኑ እሷ ማመን አለብኝም። ኩቻዬን የኔ ውድ ዬኔቀ እርጉሙሻ፣ እገልሻለሁ። ኩቻዬን ያልነካሽም፣ አልጎዳሽም እንደምታያት ነው። ምንም አላደረኳትም። ትንሽ ነው ነካ ነካ ያረኳት። አሁን ግን በእሷ ምትክ ያንተን ነፍስ ለእሷ ሰጣታለሁ። ተነሽ! ከእግሬ ስር እባክህን፣ እባክህን ሮቤል ሳሚኝ፣ ተውልኝ፣ የምትፈልገውን ነገር በሙሉ አደርግልሃለሁ እባክህን። በምን ላምንሽ ይችላለሁ? አንቺ እንደዚህ ውሻ ብትክጅኝስ? ታዲያ ምን ችግር አለው? በትክክል የማትሰራ ከሆነ እጮኛዋን። የምትፈልጉትን ነገር አደርጋለሁ አልኩኝ አይደል? ለምንድን ነው የማትሰሙኝ? ምንድን ነው የፈልጉትን እ? ምን ነው የፈልጉት፣ ምንድን ነው አድርጊልኛለሽ። በፍጹም አይሆንም፣ ኩቻ የሚልሽ ነገር እንዳታደርጊ። በፍጹም አይሆንም፣ እንዳታደርጊ የሚልሽ ነገር ይኸው። ከባሉ ሽማ ወደ ሚስቱ ሽማ። እሱ በእርግጥ ለአንቺ ሲል ምንም ሷትነት መክፈል አግቶታል። እሷ ግን እንደምታደርገው በጣም እርግጠኛ ነኝ። እኛ ሴቶች እኮ ስንወድ እስከ ጥግ ድረስ ነው። ምን አባሽ ነው የምታወሪው አንቺ እርጉም ውሻ! ወይኔ አንዴ ብቻ ከዚህ ልውጣ እገልሻለሁ። ቡጭቅጭቅ ነው ማረግሽ፣ ትጂ እገልሻለሁ አንቺ ሳሚጌ እነሱ የሚፈልጉትን ነገር ካላደረግኩኝ አንተን ይገሉብኛል። አንተን ደግሞ ከማንም ሰው ጋር ማወዳደር አልችልም። እውነትም ቲጂ ልክ ነበርሽ። አሁን ትልቅ ውሳኔ ነው የወሰንኩት። እናንተ የተረገማችሁ እርጉሞች፣ እናንተ ኤልዛቤሎች፣ ፈጣሪ ስራችሁን ይስጣችሁ። ሳሚጌ ሳሚ፣ እወዳሉ። እውነት ከራሴ በላይ አፈቅረሃለሁ። ይህም ቦታ በትክክል እንዳታውቀው አይኗን ጋርዶች ሸፍነው የሆነ ቦታ ወስዶ ይጣሏት። ናችሁ ልሙቻ እንደምንጨርስ ተስፋ አለኝ። አባት በጣም ወዳሉ ቻ እናንተ ምን አይነት ጨካኝ ሰዎች ናችሁ? ምን አይነት እርኩስ እና አሮያውስ ናችሁ እናንተ። እስኪ አንተ ያቃተን ስራ እሷ እንዴት እንደምትጨርሰው እናያለን። ግን እሷ እዛውን እንዳትጎዳ ከፈለግ የማዘን ነገር ዝም ብለህ ስራ።

ምን አብረን መሆናችንን ነገረች። ልታስቀኝ ነው ማሪ፣ ታውቆሻል። ግን ከነጋ ለስንተኛ ጊዜ ነው ደውለት እያልሽ የሚያልሽ? እና ሉሲ የለች ወይ? ደግሞ ሳሚ፣ ለብቻችን እናከብር። ማሪ፣ የዛሬ ዓመትም ቢሆን ብቻችን አይደል ያከበር ነው። ኦ ለካ ሲያችኝ ጃርት ነበረች። ለነገሩ በወቅቱም እንደሷ አልነበርኩ እኔ። ከሞት ያዳነኝ ሰውማ አብረኝ መሆን አለበት። ቤዚ፣ ገና እኮ ነገ ነው ባአሉ ወይ። ነገ ሊመጣ ይችላል፣ ተስፋለኝ ይመጣልሽ። ይልቅ ገብታ ወይ የመጀመሪያ ልጃችንን ስሙ ማንም በለው እን ገና ሳንጋባ የሚል ልጅ ሊመረው ጥሩ ቀስ በ እንጂ አንቺ ምንድን ነው ፍጥን ፍጥን የምትይው እ የምሬን እኮ ነው። እና ሳንጋባ ልጅ እንወልድ ነው ከአንተ ከሆነ እና ከሌላ አልተወጂ አስበሽ ነበር እን አሁን ኔ ለማለት የፈለኩት ከጋብቻ በፊትም ሆነ ከጋብቻ በኋላ በቃ ካንተ ነው መውለድ የምፈልገው። ነው እና ደግሞ የልጃችንን ስም ጉቼ ነው የምልሽ። ምንቼ አይሻልሽም? ጉቹ ረሳሚ የምሬን እኮ ነው። ደግሞ የአያቴ ስም እኮ ነው። ስለዚህ ቀድሜ ሴት ልጅ ነው ማስወልድሽ። ለካ ሴት አያትም ደግሞ አሉሽ። ጉቼ ትላለች ያለውን ስመኝ አጠገብ ያለችው አንቋ ምልጣይ ነበር ግን እኔ እስከ መጨረሻውም ድረስ ጠብቀህ ነበር ያዛ ነው ፈርጥጠሽ አያትሽ ጌልሽ ሳሙዬ ብነግር እኮ አታምነኝም ግን በቃ እዛ ራሱ ሄጂ ትዝታ መቋቋም ራሱ አቅቶኝ ነበረ። እኔ እንጃ ያላንተ እንዴት እንደምኖር አላቅ። ታቂያለሽ ይበልጥ እየቀረብኩሽ ይበልጥ እያወቅኩሽ ሲመጣ ምን ያህል እንደማፈቅርሽ ተረዳው። እንዴ ድሮ አትረዳም ነበር ማለት ነው። መቼ አይቼሽ በየት በኩል አይቼሽ ሁሉ ነገር ተጋርዶብኝ ነበርኩ ነበር እኮ ለካ እኔ ሲገለጽ እውነተኛዋ ፍቅሬ አንቺ እንደሆነች ተረዳ። አሁን በአንተ ስልክ ቤዛ ጋር እደውላለሁ። በነገራችን ላይ የእኔ ሰዎች ሉሲን እየተከታተሏት ነው። ያ አዮ አያት የሆነ ጥግ ላይ ቁጭ ብላ እያለቀሰች፣ እባክህ ሮቤል እባክህ፣ እኔን ግደለኝ እሷን ግን ተዋት፣ እሷን አትጉዳት፣ እባክህ ሮቤል እባክህ። ይኸውልህ እኔም ማዘን ነገር የማታደርግ ከሆነ ዓይንህ እያየ ጉዳት ሲደርስባት ታያለህ። ምን አይነት የተረገመ ነገር ነው! ቆይ መቼ ነው እንደዚህ አይነት ነገር ውስጥ የገባሁት? እንደዚህ አይነት ቀን እንደሚመጣ ያን ቀን ደግሞ አምረህ የምትረግምበት ቀን እንደሚሆን ነግሬህ ነበር። አሁን ቤዛን በስልክ ስታወራት አሁን የምልህን ቃል በቃል ትላታለህ። ሱራፌን ለእቴ ሕክምና የሰጠኝ ገንዘብ ስለጠፋብኝ ዶክተሩ ደግሞ ሙሉ ሕክምናዋን የሚሸፍን ገንዘብና ለእኔም ትንሽ ገንዘብ ሰጥሃለሁ ስላለኝ ለዛ ነው መርዙን ልሰጥሽ ያሰብኩት ትላታለህ። በቃ ይሄ ነው። አልገባኝም። ቆይ ያቺ ቲጂ ነፃ ለማውጣት እየሞከርክ ነው? በእርግጥ ቲጂ ለስራዬ ታስፈልገኛለች፣ ግን ደግሞ ሉሲን ለማገዝ ዛቤ መግባቷ የማይቀር ነው። ለዛ ደግሞ ትኬቱ አንተነህ ከመጀመሪያውም ይህን ነገር አቅዳችሁበት ነበር ማለት ነው። ይሄ ከራሷ ከቲጂ የመጣ አዲስ ፕላን ነው። እንግዲያው አንድ ነገር ልንገርህ፣ ቲጂን እያመንካት ከሆነ አንተ ራስህ ቁርጥ ነው እቅሽ ተበልተሃል። ግዴለም፣ እኔ እንዴት መራመድ እንዳለብኝ በደንብ አውቃለሁ። ስለ ምክሩ ግን በደንብ አመሰግናለሁ። ነግሬያለሁ፣ ስህተት አይደለም። ስህተት የሚመስል ነገር ካየው የስልኬን አንዷን በተመጫ ነው፣ ከዛ ፍቅረኛን የሚያደርጓትን ነገር ላይቭ ሆነ ትከታተላለህ ማለት ነው። እሺ አልኩ፣ ኮሮቤል በቃ የፈለግከው ነገር አደርግልሃለሁ። ሉሲን ሉሲንግ እንዳትጎዷት፣ ማንም ሰው እንዳይነካት። መጀመሪያ ራስን አረጋጋ። ይበላሽ ቆዳ ቁርስ። እኔ እምልህ ማሬ፣ የጉዲ ፈቻው ነገር ግን እንዳይረሳ ማን ያውቃል የጉድፈቻ ልጃችንን ስናመጣ ፈጣሪ ደግሞ ለፋታችንን አይቶ የራሳችን ልጅ ሊሰጠን ይሆናል። ልክ ነው ማሪ፣ እንደዚህ አይነት ታሪክ አውቃለሁ። ማሪ፣ ስልክሽ የጠራ ነው ምሳሌ። አዎ አንተ አልሰማሁትም ነበር። ሳሚ ነው። እስቲ አንሺው። ሄሎ ሳሚ፣ ምን ሆነህ ነው ሳሚ፣ እንደዚህ ልም ብለህ የጠፋኸው አድርግልኝ ሳሚ። ትንሽ ስሜታዊ ሆኜ ነው። ደግሞ እንደዛ ሆነክ ሳይክ እረባክሽ እሱ የሚናገር አዝናለሁ ቤዛ። ይሄን ነገር ማድረግ ነበረብኝ። ምን እያልክ ነው? ለምኑ ነው የምታዝነው? ቲጂ ልክ ነች ከሚለው ጀምረ ሄሎ ሳሚ፣ ቆይ ምንድን ነው የሆንከው? ለምንድን ነው የሆንከው ለእኛ ማትናገረው? ቲጂ ልክ ነበረች። ቤዛ ምን፣ ምንድን ነው እሱ? ምን እያለች ነው? ሱራፌን ለማማኝ መታከሚያ ብሎ የሰጠኝን ገንዘብ አጥፍቸው ስለነበር ሌላ ምርጫ አልነበረኝም። አልገባኝም። የማማን የሕክምና ብር አጥፍተዋል? ምን ይህ ምን ማለት ነው? ማማኝ ማሳከም ነበረብኝ። እሷን ለማሳከም ደግሞ ሌላ ምርጫ ሌላ አማራጮችን መፈለግና ማየት ነበረብኝ። ለዛ ደግሞ ይመጣልኝ ዶክተሩ ነበር። ወደሱ ጋር ሄድኩኝ። ምንድን ነው ያልከው? ዶክተሩ እባክሽ ቤዛ ስልኩን ላውድ ላይ አድርጊው። የማማኝ ሙሉ ሕክምና ውጪ እንደሚሸ ሌላም ህይወታችን ሊቀይር የሚችል ገንዘብ እንደሚሰጠኝ ቃል ገባልኝ። ለዚህም ደግሞ የቤዛን ህይወት እንድታጠፋ ፈልጋለሁ አለኝ። ምን? እኔ ይህንን በፍጹም ማመን አልችልም። ዶክተሩ ቤት ሆነን ስናወራት እጂ ተደብቃ ሰማችን። ከዛ በኋላ አንተ ምን ማለት እንዳለም ታውቃል? ሄሎ ሳሚ፣ አውቀህ እየቀለድክ ነው አይደል? ቀልድ ከሆነ ግን ምንም አያስቅም። እሺ፣ የምሬ ነው ቤዛ። እኔ ከሃዲሽ ነኝ ቆይ የሆነ ሰው እያስፈራራ ነው። ነገረኛ ዶክተር ነው አይደል? ማንም ሰው አላስፈራራኝ። ያቺ የተረገመች ቲጂ ዶክተሩ ቤት ሆነን ስናወራ ተደብቃ በር ስር ሰምታን ነበር። ለዛም ደግሞ ይሄን የሚስጥራፍና እንድትይዝ በአካውንቱ አመቶ ሺህ ብር አስገብቼ እላታለሁ። ይሄ በፍጹም እውነት ሊሆን አይችልም ሳሚ። አሁን ግን በሰራው ስራ በጣም ስላፈርኩኝ ለቀ ይቻለሁ። ቤዛ የሉሲኒ አይን እንኳን እንዴት እንደማያላቅ በሰራሁት ስራ ፍረ ፐርፌክት ፐርፎርማንስ እኔ እንኳን ውሸት መሆኑን እያወቅኩኝ አሳመንክኝ እኮ አንተ በጣም ጎበዝ ተዋናይ ነህ እባክህ ሮቤል እባክህ ያችን ሴት አትቅጣት በቃ ይበቃሃል ሮቤል ሉሲን ከሆነ ምንም ችግር የለም እንደዚህ ተስማምተን የምንቀጥል ከሆነ ምንም ነገር አትሆንም እሷ ስለ ቤዛ ነው እያወራ ያለሁት አታሳዝንም ያለ በደለዋ እንደዚህ ስትቀጣ አታሳዝንም እባክህ ሮቤል በቃ ተዋት አታስብ አሁን ወደ መጨረሻው የደረስን ይመስለኛል ያቺ ሉሲ ነገሩን ካላበላሸችው ማለት ነው ርጉም ርጉም ቤዛ እውነት በእንደዚህ ተራ ነገር ሳምን እየጠረጠርሽ ነው ማለት ቆይ ሳም ነፍስ የሚያጠፋ ይመስልሻል ልክ ነው ውዴ ይሄ በፍጹም ሊሆን አይችልም ሎሲ ሳሚ ሳሚን፣ ቤት ዘይት አጣሁት። ስልኩም አልሰራ አለኝ። ቆይ በሰላም ነው? የተፈጠረ ነገር አለ?